ልጅ ከበላ ከጠጣ በቂ ነው ለምትሉ ወላጆች ማለት ነው፣ በጣም ደባሪ ናችሁ፣ በጣም ደባሪ ናችሁ። ግር የለም፣ አታብሉን እኮ ማለት እናንተ ባታበሉ ሌላ የሚያበላ ሰው አለ። ኢትስ ኦኬ፣ ልጅን የሚያሳድገው እግዚአብሔር ነው። አቦ ወላጆች እደጉ፣ ፕሊስ እደጉ። በጣም በጣም ህፃን ናችሁ፣ በጣም አን አደጋችሁ። እንዴት ልጅን ማሳደግ እንዳለባችሁ አታውቁም ማለት ስላበላችሁ ስላጠጣችሁ በጣም ቢግ ዲል ይመስላችኋል። በጣምና ኢትስ ኦኬ፣ ቆሎ ይብላችሁ፣ ግር የለም። ግን ፍቅርን አስተምራችኋል? እናንተ ጥላቻችሁን፣ ዛቻችሁን፣ እንዴታችሁ ልጆቻችሁ ላይ እየተወጣችሁ ግን እኛ ካደግን በኋላ ስለ ራሳችን የሚሰማ ስሜት እየተመታ እንዲሆን ያደረጋችሁት እናንተ ናችሁ። ኦኬ እና እኔ ታዳጊ ወላጆች ብያችኋል። ልጆች እያለን ባሳለፍናቸው ነገሮች ካደግን በኋላ እንዴት እንዴት ስቃያችንን እንደምንበላኛለን የምናውቀውና ከበላ ከጠጣ በቂ ነው ምናምን አትወልድ፣ ውስጥ ቆይ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሽት ላለማድረግ እኮ አይደለም፣ ግን እናንተ ባታሳድጉ ማለት ነው። ሰንበዴል ሲያሳድጋል። መንገድ ላይ ተጠላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ የደረሰቻለችና ማለት በእናንተ በኩል ስንመጣ ማለት ነው ይህን ያህል ባሪያችሁ ይህን ያህል የሆነ ነገር ማድረግ የለባችሁ ኃላፊነት ሰጥቷችኋል። ልጅ የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም በጣም በጣም ገና ናችሁ።

ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን፣ እኛ ከምር ፍቅር ይሰማናል፣ የመወደድ ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ የማናውቃቸውን ስሜቶች እያስተናገድን የመጣ ነው እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና እባካችሁ ይህንን ጄኔሬሽን የሚያድጉ ልጆችን አትበርዟቸው። ፍቅርን መስጠትን፣ ፍቅርን ማስተማርን፣ ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አርጋችሁ ሂልድ የሆኑ ልጆችን ውለዱ፣ ካልሆነ ወይ አትውለዱ፣ በቃ አትውለዱ ይቅርባችሁ እና እባካችሁ በሽታችሁን ለግላችሁ ያዙት፣ እኛ ላይ አጠምጥሙብን። እኛ ጤንነት ነው የምንፈልገው፣ እኛ ሰላም ነው የምንፈልገው። ህግ ከመላ ከጠጣ በቂ ነው ምናምን። ባትወልዱስ ቆይ፣ ማለት መውለድ እኮ ግዴታ አይደለም። እዚህ ጋር አፕሪሽት ላለማድረግ እኮ አይደለም፣ ግን እናንተ ባታሳድጉ ማለት ነው። ሰንበዴ ልጅ ያሳድጋል። መንገድ ላይ ተጥላ የተገኘች ልጅ አድጋ ምናምን የሆነ ሰው አሳድጓት ዛሬ ላይ የሆነ ቦታ ይደርሰቻለች እና ማለት በእናንተ በኩል ስንመጣ ማለት ነው፣ ይህን ያህል ባሪያችሁ ይህን ያህል የሆን ነገር ማድረግ የለባችሁ። ኃላፊነት ሰጥቷችኋል። ልጅን የሚያሳድገው እግዚአብሔር ነው እና ኃላፊነት በጣም በጣም በጣም ገና ናችሁ። እጅግ በጣም ቤተሰብ ገንዘብ ስላላቸው በደንብ ስለበላን ስለጠጣን እኛ ከብር ፍቅር ይሰማናል፣ የመወደር ስሜት ይሰማናል፣ ኮንፊደንት የመሆን ስሜት ይሰማናል ማለት አይደለም። በጣም ብዙ የማናቃቸውን ስሜቶች እያስተናገድን የመጣ ነው እናንተ ወላጆች እኛን ባሳደጋችሁበት መንገድ ነው እና እባካችሁ፣ ይህንን ጄኔሬሽን የሚያድጉ ልጆችን አትበርዟቸው። ፍቅርን መስጠትን፣ ፍቅርን ማስተማርን ማለት እናንተ አሁን ላይ እንዲኖረኝ ይፈልጋሉ ብላችሁ የምታስቡትን ነገር እናንተ ሂል አርጋችሁ ሂልድ የሆኑ ልጆችን ውለዱ፣ ካልሆነ ወይ አትውለዱ፣ በቃ አትውለዱ። ይቅርባችሁ። እና እባካችሁ በሽታችሁን ለግላችሁ ያዙት፣ እኛ ላይ አጠምጥሙብን። እኛ ጤንነት ነው የምንፈልገው፣ እኛ ሰላም ነው የምንፈልገው።